አማራ ክልል የጸጥታ ስጋት አለበት፣ ዝግጁነታቸው ምንድን ነው? በሀገር ደረጃም የሚታዩ እዚህም እዚያም ያሉ ችግሮች አሉ የሚለው ትክክል። እንደ ሀገር እያሰቃየን ያለው ቅቡልነት ያለው የሀገረ መንግስት የሚባለውን ግንባታ ማጠናቀቅ ባለመቻላችን ስለሆነም በብዙ መንገድ ገና ተወያይተን ተግባብተን እንቋጨዋለን ብለን በይደር ያሉ ጥያቄዎቻችን ናቸው። በዚህም እናንተ ያቋቋማችሁት የምክክር ኮሚሽን የተባለው አንድ ጥሩ መነሻ ያመጣል ብለን እናስባለን። ምናልባት በመጭ ወር የውይይት እንትኑን ይጀምራል። እዚያ ላይ የሚነሱ በርካታ ጥያቄዎች አጀንዳ እየሆኑ መግባባት የሚቻልባቸው ጉዳዮች እየነጠሩ እየተለዩ በኋላም በእናንተ ጋር ቀርበው አጠቃላይ የሕግ ቅርጽ የአሰራር ቅርጽ እያያዙ እንዲመጡ ይደረጋል ብለን እናምናለን። አሁን ባለው ተጨባጭ ሁኔታ የአማራ ክልል ሁኔታ ተለዋዋጭ የሆነበት ትልቁ ችግር በክልሉ ውስጥ የሚፈጠረው ችግር አይደለም። አሁን ባለው ከክልሉ ውጭ በሚፈጠር ችግር ነው። አማራ ክልል እየተረበሸ እረፍት እያጣ እና ህዝብ ቅሬታ እየሰፋ የመጣው ማለት ነው። ይህን የአማራ ክልል ከሌሎች ክልሎች የተለየ አድርገዋል። በራሱ ችግር ብቻ የለም እየተፈተነ ያለው በሌላ አካባቢ በሚፈጠር ችግር የአማራ ክልል ችግር ይሆናል። ይሄ ለምንድን ነው የሚሆነው የሚለውን በደንብ ማየት ያለብን ይመስለኛል። ይሄ የሚሆነው ደግሞ አማራ ክልል ብቻ ነው አማራ ክልል ብቻ ነው እና አንዱ ያን መረዳት አለብን። ሁለተኛው የአማራ ክልል ጥያቄ አፈታት በግልጽ መያዝ ያለበት አጠቃላይ የኢትዮጵያን እና አማራ ክልል ነባራዊ ሁኔታ ግምት ውስጥ ያስገባ ያፈታት እና የትግል ስርዓት ወይም ስልት መከተል ይኖርበታል። አማራ ክልል በራሱ ህብረ ብሔራዊ ክልል ነው። ይህን መገንዘብና አካታችነት የትግል ስልት ያስፈልጋል። የአካታችነት የትግል ስልት ያስፈልጋል። ሁለተኛ በታሪክ አጋጣሚ የአማራ ህዝብ በመላ ኢትዮጵያውያን ተበትኖ የሚኖር ህዝብ ነው። በአንድ ወይም በሌላ ጉዳይ እነዚህ ተበትነው ያሉ ዜጎች የሚያነሱት የመብት ጥያቄ አለ፣ የመብት ጥያቄ አለ። ከዚያም በላይ የማንነትም የወሰንም ጥያቄ አለ እነዚህ ጥያቄዎች የሚመለሱት ይመለሱ ከተባለ በአንድ ኢትዮጵያ ጥላ ስር ሆነን በአንድ ኢትዮጵያ ጥላ ስር ሆነን። ስለዚህ የትግል ስልታችን የኢትዮጵያን አንድነት በሚያጠናክር አግባብ መቀየስ አለበት። ከዚያ ውጪ አንዳንድ የኢትዮጵያ አንድነትን የማይፈልጉ ኃይሎች የሚያስተላልፉትን መረጃ የያዙትን አቋም ይዘን ሌላ ጽንፍ በዚህ አካባቢ ደግሞ መፈጠሩ እነዚህን ጥያቄዎች እንዳይመለሱ ማድረግ ነው። በሌላ አኳሆን ማለት ነው የሰላም አማራጭ ቅድሚያ የሚሰጠው አማራጭ መሆኑን ችግር ለመፍታት ይዘን እየተንቀሳቀስን ነው ያለ ነው። ከዚህ ጋር ተያይዞ በሀገር ደረጃ የሰላም ስምምነቱ ሲፈረም እንደተባለው አበርገሌ፣ ጻግብጂ ከጠላት በጠላት ቁጥጥር ስር እንዳሉ ነው ያ የተኩስ አቁም ስምምነት የተደረገው። ስለዚህ እነዚህ አካባቢ የሚገኙ ወገናችን በጣም ተሰቃይቶ ነው እውነት ለመናገር የኖረው በጠላት ስር ስለሆነ የመንግስት አገልግሎት አያገኙ፣ ሴፍቲኔት ያለባቸው ድጋፍ አያገኙ። ከዚያ በላይ ቤት ንብረታቸውን ለቀው ተፈናቅለው ሰቆጣ አካባቢ ነው የነበሩት። ስቃዩ ስፍር ቁጥር የለውም። ነገር ግን ይሄን ለማስተካከል ጥረት እናደርጋለን፣ ሰላምን በዚህ አካባቢ እናሰፍናለን የሚለውን መያዙ ጠቃሚ ነው ብዬ አስባለሁ። የመንገድ መዘጋት ምንድነው መሰላችሁ? ብዙ ችግር አለ፣ በዚህ ላይ ብዙ ችግር አለ። እንደ መርህ ግን የዜጎች ነጻ የመንቀሳቀስ መብት በየትኛውም መመዘኛ መታገድ የለበትም፣ ትክክልም አይደለም። ዜጎች በሀገራቸው በነጻ መንቀሳቀስ አለባቸው እንዲሁም በሕገ መንግስቱ መሰረት በመረጡት ቦታ መኖር ይችላሉ ነው የሚሉ ስለዚህ ይህን ማስከበር አለብን ብዬ ያስባለሁ አሁን ሱዳን በነጻ እየገባ ነ አንዳንድ ሀገሮች ያለ ቪዛ በቀጥታ እየገባ ነ በሀገራቸው እዚህ ቁሙ ሊባሉ አይገባም ከዚያም በላይ ነገሩን ያወሳሰበው የአገልግሎት አሰጣጡ ወይም ደግሞ የአፈጻጸም ሥርዓቱ ትንሽ እንዳየነው ሰብአዊ መብትን የሚጥስ ጉዳይ ስለሆነ አማራ ክልልም ቢሆን አድማን አይደግፍም፣ ወንጀልን አይደግፍም። ሌላውን በሀገር ደረጃ እንደዚያ ነው። የአዲስ አበባ ጉዳይ የሁላችን ጉዳይ ነው። ሰላምና ደህንነት እንዲከበር እዚያም እንፈልጋለን። በዚህ ጉዳይ ላይ ተወያይተናል። ወደፊት አሰራሩ በምን አግባብ ይሁን የሚለውን አቅጣጫ አስቀምጠናል። ተስፋ አደርጋለሁ በድጋሚ የሚፈጸም ከሆነ ሌላ ችግር መጥቶ ስርዓት እንደሚኖረው ማለት ነው። ቅድም ባልሁት መሠረት አሁን ያለው የሀገራችን አወቃቀር ዜጎች በየትኛውም ቦታ መኖር ይችላሉ፣ በየትኛውም ቦታ ደግሞ ያለው የአካባቢ አስተዳደር ለዜጎች ለዜጎች ምላሽ መስጠት አለበት የሚል እንጂ አማራ ክልል ወለጋ ላይ ሲፈጠር አማራ ክልል መሄድ፣ ሱሉልታ ላይ ሲፈጠር አማራ ክልል መሄድ፣ አዲስ አበባ ላይ ችግር ሲፈጠር፣ ደቡብ ሲፈጠር እንደዚያ ተሆኑ ይቻላል። አሁን ያለው ስርዓት ይፈቅዳል። ስርዓቱ የተስማማ ነው እኮ ሁሉም። ማንም ይኑር ማንም፣ በዚያ ላይ ተጠሪ ኃላፊ የሚሆነው የዚያ የአካባቢው አስተዳደር ነው። ዜጎችን ያለልዩነት የሚያስተዳድር እንዲሆን ማድረግ ነው። በዚያ መንፈስ ነው መሄድ ያለብን። ነገር ግን በዚህ ጉዳይ ሁላ ተወያይተናል። አጠቃላይ ተፈናቃይ የሚባለውን ማለት ነው። አጠቃላይ ተፈናቃይን እንደሚወስዱ አስፈላጊ አሁን የጸጥታ ችግር ስላለ ነው እንጂ ኢቭን የጸጥታ ችግሩ ሁላ እስኪስተካከል ድረስ የተፈናቀሉ ሰዎች ኦሮሚያ ላይ በካምፕ ኑረው በኋላ ያ የሸኒና የሌላው ነገር ጉዳይ ሲያልቅ ወደዚያ እንደሚመልሷቸው ነው የተስማማ በዚህ መንፈስ ጥሩ ነው ብዬ አስባለሁ። እነሱም ያሉት እነዚያ የኦሮሚያ ክልል ነዋሪዎች ናቸው። የኦሮሚያ ክልል ነዋሪዎች ከሆኑ ደግሞ በግንባር ቀደም ኃላፊነት የሚወስደው የኦሮሚያ ክልል መንግስት ነው። ስለዚህ የእኛዋ ነዋሪዎች ስለሆኑ የሚመለከተን እኛን ነው የሚል ነው እነሱም አቋም የያዙት። በዚህ በኩል ላይ መግባባት ነው የነበረው ሁኔታ ማለት ነው። ስለዚህ በኢትዮጵያዊነት መንፈስ የትግል ስልታችን የሕዝባችን ችግር ለመፍታት መጣር አለብን የሚለውን እንደ ትግል ስልት ብንወስደው ጠቃሚ ነው። ከዚህ አንጻር አንድነትን የሚያጠናክር እና የሚያግባባ መንገድ በመምረጥ ከሁሉም የህብረተሰብ ክፍል ጋር በተለይ ደግሞ በተጎራባች አካባቢዎች ያለው አመራር እና ተወካይ ጋር መወያየትና አንድነትን ማጠናከር ተገቢ ይሆናል። ከዚያ በላይ የስራ ዕድል ፈጠራ በጣም ትልቁ ማነቆ ችግራችን ነው። መረጃው ጋር የተዛባ ነው ያላችሁት። እኛ ወደ 490 ሺ ነጥብ 2 ሚሊዮን የሚደርስ የስራ አጥ አለ ብለን ነው ያቀድነው እና የስራ ዕድል እንፈጥራለን ብለን ወደ 490 ሺ ጊዜያዊና ቋሚ የስራ ዕድል አግኝቷል የሚል መረጃ ነው ያለን በእኛ በኩል። እንዳላችሁት አንዳንድ አንድ ጊዜ የመረጃ ድግግሞሽ አለ። አንድ ሰው ካንዱ ይገባል ይወጣል እንደገና ሁለቱም ይቆጠራል። አንዱ ሰው ማለት ነው እንደዚህ አይነት ነገር አለው። ሁለተኛ ደግሞ አብዛኛው ዝም ብሎ ያን ደወር የሳምንት ስራ ባገኘው ሁላ ይቆጠራል። ያ ያ ሁላ ችግር ይኖራል። በዚህ መረጃ ስነድግን 81 ፐርሰንት ነው የእኛ ክልሉ የሚለው በግማሽ አመቱ 81 ፐርሰንት የስራ እድል ተፈጥሯል። ከቅዱ ማለት ነው እና መሬት ስተሩ ከባድ ነው ለማረጋገጥ አንድ ሰው ልጁ ስራ ካልያዙ በቃ ስራ የለም ብሎ ሊደመድም ይችላል። እና ልክ ነው፣ የአንትኑ ሁላ የሚለውን መያዝ ጠቃሚ ነው። ማህበራዊ ልማት ላይ የተነሱ በርካታ ጥያቄዎች ትክክል ናቸው። ግን መማሪያ መጽሐፍ ታትሟል እየተሰራጨ ነው። የሆነ ገንዘብ አጣው ነው ማሰራጫው ላይ እንትን ሙሉ በሙሉ ገና ያልደረሱት ያደርሳሉ ብለን እናስበው። ይህም ሆኖ እየተሟላ የለም አንድ መጽሐፍ ለሶስት በሚል ኢንቢሊየንስ ነው። አንድ ጊዜ ስለምናሳትም በቢሊየን የሚቆጠር ገንዘብ ነው የጠየቀ። ስለዚህ በየአመቱ ብናሳትም ይሻላል ተብሎ ያውም ውጭ ሀገር ልከን ወደ 700 ሚሊየን ብር ማለት ወደ 800 ሚሊዮን ይጠጋል። 800 ሚሊየን ብር አውጣን ያሳተም። ይሄም ሆኖ አንድ ለሶስት እና ይሄን ሳንይዝ ትምህርትን ጥራት መጠበቅ በጣም አስቸጋሪ ነው። ትምህርት ላይ ካልሰራን በጣም ከባድ ነው። ሁሉም የሆኑ ማህበራዊ እሴቶች የትምህርት ነው ብቻ ባይባልም ነገር ግን በትምህርት አማካይነት የበለጠ ልጆች በእውቀትም በክሎትም በአመለካከትም የተሟላ ሰብእና ይዘው እንዲያድጉ የሚያደርግ ስለሆነ ትኩረት ሰጠን መስራት አለብን። አሁን ዘንድሮ የደሴ ልዩ አዳሪ ትምህርት ቤት ያየነው ውጤት በጣም የሚያረካ ነው። በእርግጥ እነዚህ ልጆች በየትምህርት ቤቱ ቢኖሩም ያልፉ ነበር ብሎ መገመት ይቻ ጎበዝ ጎበዝ ልጆች ናቸው ተመርጠው የገቡት ግን አንድ ላይ ተለይቶ ሲመጣ ደግሞ የበለጠ አሁን ደብረ ብርሃን ላይ ያለው የልዩ አዳሪ ትምህርት ቤት ከመላ ኢትዮጵያን ቢሆንም አብዛኛው የአማራ ናቸው። በጣም በልዩ ነው ትምህርት አሰጣጡ። ዘመናዊ ቴክኖሎጂን ለማስረጽ እና ሰብና ለመገንባት የሚደረገው ጥረት ጥሩ ነው። እኛም እንገነባለን ብለን ጀምረናል። ነገር ግን አሁን እንደገና ማየት የሚገባን ነገር አለ። ኢንቢሌንስ ነው የአንዱ የልዩ አዳሪ ትምህርት ቤት ደረጃውን ጠብቆ ልክ አሁን ደብረ ብርሃን ላይ እንዳለው እንስራ ቢባል አንድ ነጥብ አራት አንድ ነጥብ አምስት ቢሊየን ብር ይጠይቃል ያንዱ ማለት ነው። እዚህ ላይ አሁን እንዴት አድርገን ህብረተሰቡን አሳትፈን እንገባበታለን የሚለውን እያያዝ ግን መግፋት አለብን። ቢያንስ የተወሰኑ ትምህርቶች ይታቀዳሉ፣ በእነዚያ ለመጀመር ይህን ነገር እያስተካከልን ነው ማለት ሌላው መሰረተ ልማት ላይ እያላችሁት ነው እንግዲህ ወደ ስልሳ አሁን ተከበሩ ደስ አቶ ደሳለኝ ያለ ወደ የዛን ጊዜ 59 ይመስለኛል። አስፋልት መንገድ ፕሮጀክት ወደ ስልሳ ናቸው። 80 ቢሊዮን ብር በላይ የፌዴራል መንግስት የአስፋልት ፕሮጀክት አለው። ይሄ ቀላል ነገር አይደለም፣ እውነት ለመናገር 80 ቢሊዮን ብር የሚደርስ ግን፣ የተወሰኑ ተቋርጠዋል። ተቋርጠዋል ማለት ይቀራሉ ማለት አይደለም። የገንዘብ ችግርም አለበት ፌዴራል መንግስት እና ሌላ ተቋራጭም እየፈለገ ነው አንዳንዶቹ በጦርነቱ ምክንያት ካሳ ይከፈለን ብለው መክፈልም ስላልቻለ ብዙ ችግር አለው። ይሄኛውን ለመስራት እየተነጋገርን ነው። ቅድም ደሳለኝ እንዳልነው የእኛ የመሰረተ ልማት ሰዎች እየተነጋገሩ ናቸው። እኔም የምችለውን ነገር ከፌዴራል መንግስት የሚመለከታቸው ተቋማት ጋር ብዙ ስራ እየሰራን ነው። ግን በርካታዎች አሁንም በስራ ላይ ናቸው የሚለውን ነገር መውሰድ ጥሩ ነው። በተለይ አሁን ሰቆጣ ላይ ያለው የከተማ መንገድ፣ ጎንደር ላይ ያለው የከተማ መንገድ ለረጅም ጊዜ የሆነው ወልዲያ ላይ ያለው፣ ደሴ ላይ ያለው እንዲጠናቀቅ ከፍተኛ ትኩረት ሰጠን እየሰራል። አሁን ጥሩ ጅምር ነው። ወልዲያ ላይ ያለው፣ ጎንደር ላይ ያለውን በተወሰነ መንገድ በብዛት አጠናቅቃለሁ ብሎ ቃል ገብቷል። አሁን የስሚንቶ የምን ነው የሚለው የሰቆጣን ገና እየተጨቃጨቀነ ነው፣ ኮንትራክተር የሌለው ነው ከተማው ከተማው በጣም አቧራ ነው። አሁን የነበረችው አስፋልት እንኳን እንደገና ታርሳ ይሰራል ተብሎ ችግር ላይ ያለ ነው። ያን እየሰራን ነው። ባህር ዳር ከተማ አካባቢ ያለው የአስፋልት ስራ በጣም ችግር ላይ የሆነው ሶስተኛ ወገን ማጽዳት አለመቻሉ ነው። ከዚያም በላይ ካሳ በወቅቱ አለመክፈል ነው። ይሄ ሁላ የገንዘብ ችግር አለባቸው እውነት ለመናገር ስለዚህ፣ አሁን የመንገድ ኤጀንሲ ማለት የመንገድ አስተዳደር ምንድን ነው ያለው ፕሪ ፋይናንስ የሚባል ሞዴል አስገብቶ በዚያ ገንዘብ እየተጠቀሙ እንዲሰሩ። አብዛኞቹ ከስረናል ነው የሚሉት። የተወሰነ መንገድም ማሻሻያ አርጋቸዋል። ያን ለማድረግ እንሰራለን። መብራት ላይ ሰብ ስቴሽን በጣም ያስፈልገዋል፣ የለን። በዚህ የተነሳ ሻውራ፣ ቁንዝላ፣ ሀራ እዚህ ጦርነት የነበረባቸው አካባቢዎች ማይጸብሬ አካባቢ በርካታ አካባቢዎች ነው መብራት የሌላቸው። እና ትክክል ነው። ስለዚህ ተነጋግረን ነበረ። ይሄ ምንድነው በለስ ላይ የሆነ ነገር ከሰራ እስከ ሻውራ መጠነኛ አገልግሎት የሚሰጥበት መንገድ አለ። ነገር ግን እንደዚህ አይነት ችግር ሲያጋጥም ህዝቡም፣ ሌላ ምን አማራጭ አለ? መተጋገዝ ከመረዳዳቶች ምን አማራጭ አለ? ከአቅም በታች ሁኖ ወይ በንዝህላልነት ሆኖ ቢሆን ይቻላል። አሁን እቃው ከሀገር ውስጥ ከሌለ መስራት ማይቻል ከሆነ ድንገተኛ ችግር ጣና በለስ እንትኑ ከደረሰበት ምን ማድረግ ይቻላል? ይህን መረዳዳት ያስፈልጋል። ወጣቶች መረዳት አለባቸው። ህብረተሰቡ መረዳት አለበት። ውሃ ላይ እያነሳችሁት ትክክል ነው። የእኛም ሄዴክ ነው ጥረት በእውነት ለመናገር ተደርጓል። የውሃ መረጃ አሰባሰብም ችግር ያለበትም በጣም ችግር ያለበትም ዛሬ ጥቅም ላይ ያገኝ እንደሆነ መረጃው ይመጣል ያ በየዓመቱ በቃ ነገ ቢቋረጥ እንዳለ ይቀጥላል። ተጠቃሚ ተደርጎ ነው የሚቆጠረው። የወደፊት የአማራ ክልል ናምበር ዋን አጀንዳ የሚሆነው ውሃ ነው። ምክንያቱም አሁን የገጠሩ ቀበሌ ሁላ የውሃ ጥያቄ እያቀረበ ነው፣ ግን እኛ መረደስ አልቻልንም። የገጠሩ ሁላ የመስኖ ግድብ ያላችሁት ትክክል ነው። እንዲያውም መገጨ 13 ዓመት በላይ ሆኖታል 2017 ይጀምራል ተብሎ እንጃ እዚያ ጋር መጀመሩን ማለት ነው። አሁን ስናየው በየጊዜው እንገመግማለን፣ በጣም አሳፋሪ ፕሮጀክት ነው። ደግሞ ምንድነው መሰላችሁ ትልቁ ኢንቢሊየንስ ይመደባል በአመት አማራ ክልል ለመስኖ ስራ የሚመደብለት ተብሎ ሲታይ ድምሩን ከፍ ያደርገው በጣም ከፍ ያደርገው እና ግን አይጠቀም ፕራክቲካሊ ማለት ነው። አይጠቀምም ርብ ግን ዘንድሮ በተቻለ መጠን ተብሎ እዚህ አካባቢ ብታዩት እንዲሁም ጥሩ ነበረ። አሁን አልፋችሁ ስትመጡ ይህ አካባቢ እኮ እንትን አይመስልም በጋ ይመስል በጣም ደስ የሚል እንትን ነው ያለው። ዘንድሮ ለመጀመሪያ ጊዜ ጀምሯል። ስንዴ እያመረትነ ነው፣ ጓያ እያመረትነ ነው፣ ጤፍ እያመረትነ ነው። እዚህ አካባቢ በጣም በከፍተኛ ሁኔታ በእንትን በመጠቀም ፕራይመሪ ካነሉ አለ ይህ የምንድነው ወተር ፓም በመጠቀም። እውነት ለመናገር ለውጡ የሚታይ ዘንድሮ በዚህ አካባቢ በዚያ አካባቢ እናዚያ ላይ ለውጣል። ይሄኛው ጥሩ ነው። ገና ተርሸሪ ሰከንደሪ፣ ተርሸሪ ካነል ይቀረናል። በሂደት እናደርጋለን፣ ግን የግድ መጀመር አለብን ብለን ነው ቆርጠን የጀመርነው ማለት ነው።